የሞኝ ለቅሶ ሁሌ አባዬ አባዬ ነው የሚል አንድ የአማራ ተረት አለ። መቼም አማራዎች ነን የጉዳዩ ባለቤቶች፣ ኮንሰርን አድርገን እየሰራን ያለ ነው። የሌላ ክልል ተወላጆች እንዳለ ሆኑ፣ አማራዎች ግን በዚህ ጉዳይ ላይ ወንድሞቻችን በሚያደርጉት ትግል፣ በተለያየ አለም ላይ ያሉ የሞት ፍርድ ተፈርዶብን ወይም ደግሞ ጄኖሳይድ ታውጆብን የተጨፈጨፍ እንዳለን፣ ሁላችንም ይሄንን ኮንሰርን አድርገን እየሰራን እንዳለ ይሰማኛል። በተረፈ አንዳንድ እውቀት የሌላቸው ስሜትን ብቻ የሚገልጹ ሰዎች አሉ። አማራዎች አይደሉም ብለን መከራከር አንችልም። ከስሜት ግን ስሌት እንዲቀድም እኔ ምክሬን እሰጣለሁ። በጣም በርከት ያሉ ስሜታዊነቶች እየተመለከትኩ ስለሆነ ስሜታዊነት በጦርነት መሃል በፖለቲካ መሃል ብዙ ዋጋ የላቸውም ብዬ ነው የማስበው። ድፍረት በስሌት የሚል ነገር አለኝ እኔ። ወታደሮቻችን ወይም ደግሞ የአማራ ህዝብ ፋኖ ሆነው ወደ ጫካ የገቡ ደሞቻችን በወታደር ህግ ደምህን ለማፍሰስ ደምህን እንዳይፈስ ላብህም አፍሰስ ነው። ላብ ደምን ያድናል ይባላል። እና ብዙ ላብ ያፈሰሰ የደሙ መፍሰስ ያቆማል። እና እናንተ ትግል ላይ በርቱ፣ ያላችሁን የተነሳችሁበትን አላማ ትርሱ። ምድር ላይ ያላችሁ ወንድሞች የፋኖች የምታደረጉትን ትርግ ትግልና እናከብራለን። የምትሄዱበትን ጎዳና እያደረጋችሁ ያላችሁበት ለአላማ ወንድሞቻችሁ ጋር ተስማምታችሁ ወደፊት የምትሄዱበትን መንገድ ፈልጋችሁ ምክንያታዊ ትግል አላማውን ያረሳ የወጣችሁበትን አላማ ያልዘነጋ እንዲሆን ጥሬን አስተላልፋለሁ። ሶሻል ሚዲያ ላይ ላለው ግን ሶሻል ሚዲያ ላይ ላለው አሁን እኔ ጠርታችሁ እስክንድር ዘመነ ምናምን ብትሉኝ፣ እመቤቴን አይገባኝም። በቃ ትግሏንዴ፣ ህዝቡ ውስጥ ተዋህዷል። ሁሉም ፋኖች ኮንሰርን አድርገው ይሰራሉ። አይደለም የአማራ ህዝብ አይደለም አማራ የሆነ ከአማራ ክልል ውጭ አለ። አሁን ሁሉን ነገር የተረዳው እንደሆነ ገብቶኛል። ሶ የሞይ ለቅሶ ሁሊያ ባያባዬ ነው የሚለው እንዳይሆንብን እውቀት የሌላችሁ ሰዎች የሆነ ቦታ ቦታ ብትይዙ ምክንያቱም በእናንተ ጅላጅል ሀሳብ ብዙ ንጹሐን መርገፍ ስለሌለባቸው ማለት ነው። እውቀት ያላችሁ ደግሞ መወያየት የምትፈልጉ ወደፊት ጉዳይ ይመለከተናል የምትሉ ያ መከራውን አይቶ ያስተማራችሁን ህዝብ በስነ ምግባር ያሳደጋችሁን ህዝብ ለማገልገል ምሁራኖች ወደፊት ብትመጡ የሚል መልእክት አለኝ። የአማራ ትግል አሸንፏል፣ ግን ኔክስት ቀጣዩን ፓርት ለመረከብ መሰረት ያለው በእውቀት ላይ መሰረት ያደረገ የህዝቡን ልብ የሚረዳ ህዝቡን እንደራሱ የሚያይ ከዛው ከአማራ ህዝብ ማህፀን የወጣ የወገኖቹ መሞትና ማለቅ የወገኖቹ ወደ ትምህርት ቤት አለመሄድ የሴቶቹ መደፈር የሚያንገበግበው ሰው የሆነ አማራ ያስፈልጋል የሚል እምነት አለኝ። ይሄንን ሁላችንም ፖይንቱን ብንይዘው መልካም ነው። ከዛ ውጭ እኔ አፋ አፋሀድ፣ ወይም ደግሞ ጎጃም፣ ጎንደር፣ ሸዋ፣ ወሎ ምናምን፣ አሁን ይሄ ተበልቶበታል። ኦልሬዲ ቦክተን ተባብለን ምናምን አልቋል። አሁን አፋሀድ አለ፣ አፋብሃ አለ። የግለሰቦችም ስም መጥራት አያስፈልግም። የግለሰቦች ይወጡት ትግል የወጡት ዓላማ ይዟቸው ነው። ዓላማቸው ምንድን ነው ነው? አፋሃድ ማኒፌስቶ አቅርቧል። ማኒፌስቶን መመልከት በሀሳብ ነው የምንሻገረው። ግለሰብ ይወድቃል ዘመነም ይሞታል እስክንድርም ያልፋል። የምትሏቸው ግለሰቦች ይሄ በቀጠና በወረዳ ገብታችሁ የምትተራመሱባቸው አላፊ ጠፊዎች ናቸው። የጊዜና የሰዓት ጉዳይ ነው። የሰው ጀግና የለውም የጊዜ ጀግና ነው። የሀሳብ የበላይነት ግን ሊያሻግረን ስለሚችል የሀሳብ የበላይነት ላይ ማተኮር አለብን ማለት ነው። ይሄ ግለሰቦች ለምናምን ያለ ነገር ሳይሆን ማኒፌስቶ መራመጃ መሄጃ ምንድን ነው እቅዳቸው? የአማራን ጥያቄ እንዴት ነው የሚያስተናግዱት? ለወደፊት የሚኖር እቅድ ላይ ምንድን ነው አላማቸው? የሚለውን ነገር መመልከትና በዛ ሀሳብ ዙሪያ መነጋገር፣ በወረቀት በጽሁፍ ያለ ይሄ ነው። ይሄ ይሄ ፕሪዲክሽን፣ ወይም ደግሞ ይሄ አሉባልታ ምናምን ለአማራ ነው፣ ለእኔም ለማህበረሰቡም አይመጥነውም። ይሄ መሻኮትና በወንድሞቻችን እንደመቀለል ነው የሚሆነው። ከሽኩቻ ያወጣ አፋሃድ አለ፣ እናከብራለን። አፋሃድን አፋባሃ አለ ተብሏል። መሪው የሚመራው ማን ነው? እቅዳቸው ማኒፌስት ምንድን ነው? ማኒፌስቷቸው ምንድን ነው ወደፊት ይዟቸው የሚሄደው የሚለውን ነገር ያንን ይዘውም መጥተው አናውንስ ያድርጉ። የሁለቱን እናመሳስል ወይም ደግሞ እንመልከት፣ በጽሁፍ ይሄ የአማራ ጥያቄ ነው። ይሄ የግሩፕኝነት፣ የመንደርተኝነት፣ የቀበሌ የሰፈር ምናምን እስና ኢስ አልሬዲ ጌም ኦቨር። ሌላ ቼክ እናድርግ፣ ሌላ እንመልከት። የእውቀት የበሰለ ነው። አለበለዚያ በወገኖቻችን ለመቀለድ ጊዜን ማቃጠል አልፈልግም። በጣም በወገኖቻችሁ ጊዜያችሁን የምታቃጥሉ የእውቀት ማነስ ችግር ያለባችሁ፣ በጫጫታና በእውቀት የምትርመሰመሱ፣ እንደ መርካቶ ገበያ ንግድ የምታደርጉበት በወንድሞቻችሁና በእህቶቻችሁ ደም፣ በንጹሐን ደም እንደምትነግዱ ነው የሚሰማኝ። ይሄን ንግድ አቁሙ። ምድር ላይ ያላችሁ ፋኖች እንደ እግር ኳስ ፕሪሚየር ሊግ እዛ ገባው ወደዚህ ገባው ምናምን የለም። መከበር ያለበት የጦር መሪ መከበር አለበት። ለሰራ እናመሰግነዋለን። ይሄ ማጭበርበር ምናምን ምናምን፣ እኛም አማራዎች እባካችሁ፣ ምድር ላይ ያላችሁ ፋኖች እንዳትሞክሩት፣ እባካችሁ ምክሬ ነው። ምክንያቱም እንድንታዘባችሁ፣ እንድንወርድባችሁ፣ ስንቀብራችሁም፣ በህይወት ስትኖሩም፣ ስናከብራችሁም እኩል እንሁን። የናሳምነው ጽጌ ልብ እንዲኖርለን እናንተ አማራ ደግሞ ለክብሩ ይጨነቃልና ለክብራችሁ ተጨነቁ። የትግሉ የበላይነት የሀሳብ እንጂ የግለሰብ የሆነ የስልጣን ጥመኝነት ምናምን አይደለም። ማን ምን ይዞ መጥቷል? ለህዝብ የሚጠቅመው ምንድን ነው የሚለውን ነገር መርምረን ያንን ነው የምናስቀምጠው። ይህንን አጣብቅኝ ውስጥ የገባ የአማራ ማህበረሰብ እንዴት አድርጎ ነው ከአጣብቅኝ ውስጥ የሚያወጣው የሚለውን መዝነን ይዘን ነው የምንነጋገረው እንጂ አሁን ዘመነ እንደዚህ ወደ በዚህ ወደዚህ ተዘዋወረ ምናምን ምናምን ኢስ ቱ ሌት ኦረዲ ያለፈ ነው። ጨው ለራስ ትል ጣፍጥ ነው። ከዚህ በኋላ እንዲህ አይነት ቀልድ አይሰራም። ስርአቱም ገዳያችሁ፣ ስርአቱም እየሰራና እየሄደበት ያለው ጎዳና ከእናንተ በላይ ስማርት ሆኖ ለማህበረሰቡ አሳማኝ ነገር ካቀረበ ህዝቡ የሚያመለከተውና የሚያየው ነገር ሊኖር ይችላል። ሰው ለራሳችሁ ስትሉ፣ ለጥላይ ስትሉ አይደለም። የተጨፈጨፈ የታረደ፣ የሚጨፈጨፍ የተዘጋጀ ጄኖሳይድ ለመፈጸም የተዘጋጁ ጠንካራ ኃይሎች አሉ። ሰው የአማራን ህዝብ ትግል እንቅስቃሴ ያልተረዳችሁ ካላችሁ ወደኋላ ወደፊት መሄድ ያለበት ወደፊት ይሄዳል እና የሐሳብ የበላይነት በዛ እንዲነጉድ ነውና የግለሰብ ስም እያነሱ ቀበሌ፣ ወረዳ፣ ቀጠና ከፍ ሲላቸው ሰሜን፣ ደቡብ፣ ምስራቅ ጎንደር፣ ጎጃም፣ ሸዋ፣ ምናምን የሚሉ የሀሳብ ድርቀት ያለባቸው ጎጃም፣ ጎንደር፣ ሸዋ፣ ወሎ አላከብርም እያልኩ አይደለም። ከፍታ ላይ ነን። የአማራ ህዝብ ጥያቄ ከፍ ያለ ነው። እንደ ህዝብ፣ እንደ አማራ ህዝብ ነው የተጨበጨበን ያለ ነው እና ህዝቡን የሚመጥን ህዝቡን ሊመጠን የሚችል በሀሳብ ላይ መሰረት ያደረገ ትግል ማድረግ አለብን የሚል እምነት አለኝ። የሀሳብ በላይነት ያሸንፋል። ከስሜታዊነት እንውጣ። ድለፋ ነው። ቴንኪዩ።